እህቷ ገብታለች። የገዛ ጓደኛዋ ናት ተብላለች። ወጥቷል። ስለዚህ ከዚህ በኋላ የሞተችውም አንድ እህታችን ናት። የአስራ አንድ አመት የስደት ጓደኛዋ በደስታዋ በሀዘኗ ጊዜ አብራት የነበረችዋ ዛሬ ህይወቷን ነጠቀቻት። እሱ ብቻ አይደለም፣ ማንነቷ እንዳይታወቅባት ልክ እንደ ቆሻሻ አድርጋ በሻንጣ አውጥታ ጣለቻት። ሰላም ጤና ይስጥልኝ። ውድ አስቱ ቲዩብ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም እንድትሆኑ እየተመኘው፣ ዛሬ በባለፈው በሰራሁት ቪዲዮ ወይም ደግሞ በቤሩት ስለተፈጸመው ነገር አዲስ ነገር ይዤላችሁ መጥቻለሁ። ይህም አዲስ ነገር እንግዲህ ባለፈው አብረዋት የነበሩ ሁለት ጓደኛሞ ጓደኛሞቿ ተጠርጥረው ተይዘው እንደነበረ ግን እነሱ ያድርጉት ወይም ሌላ ዜጋ ያድርገው ገና ጥርጣሬ ላይ ነበረ። ዛሬ ግን የተሰማው ነገር እውነታውን ፍንክት አድርጎ የሚያሳይ እንዲሁም ደግሞ ጓደኝነት እስከምን ድረስ ነው የሚያስብል እና በጣም የሚያሳዝን ነገር ነው እየተሰማ ያለው። በስደት እንግዲህ ከቤተሰቦቻችሁ ጋር አብራችሁ አትኖሩም። በስደት ስትኖሩ ጓደኛ ይኖራችኋል፣ እንደ ቤተሰብ የሚሆን በችግራችሁ በደስታችሁ ጊዜ ጊዜ አብሯችሁ የሚሆን ጓደኛ እንኳን ባይኖር ሰው ያስፈልጋችኋል። ለሰው መድኃኒቱ ሰው ነው። ልክ እንደዛውም ደግሞ ለሰው ደግሞ ህይወት እስከሚያልፍ ድረስ እንደዚህ ደረጃ እስከሚያደርስ ድረስ ደግሞ የሚያደርገው ሰው ነው። እና በጣም በሚያሳዝን ሁኔታ እቺ እህታችን በስደት ዓለም በቤሩት የምትኖር ናት። አያ አንድ ልጅ እናት ስትሆን ለልጇም ደግሞ ለወደፊት ሕይወቱ ብላ በጣም እየተዘጋጀች አለች። ወደ ሀገር ለመግባት እየተዘጋጀች ባለችበት ሰዓት እንግዲህ ማንነቷ እንዳይታወቅ አድርጋ በአንድ ንቅሳት ብቻ ነው የታወቀችው ልጅቷ ራሷ መሆኑ ማለት ነው። አብራ አብራ ስትፈልግ ነበረ፣ አብራ ስታለቅስ ነበረ። እንዲሁም ደግሞ ተገኘች ተብሎ በእንደዚህ በእንደዚህ ሁኔታ ተገኝታለች ሲባል አብራ ስታለቅስ ነበር እና በሚያሳዝን ደረጃ እውነታው እሷ ከሁለቱ ከተያዙት ጓደኞቿ የ11 አመት ጓደኛዋ ናት። እንግዲህ ይህን ድርጊት ፈጸመች የተባለው በጣም ነው የሚያሳዝነው፣ እውነቱን ለመናገር ጓደኞቿ ትላንትና ብር ሲያሰባስቡ የነበሩ ልጆች እንደተናገሩት ከሆነ በቃ ማንነቷ እንዳይታወቅ አድርጋ ነው። እንግዲህ ቢያንስ የሰው ልጅ መጣላት ሊኖር ይችላል፣ ወይም አለመግባባት ሊኖር ይችላል። እንደተባለውም የሆነ ነገር ወስዳ ወይም ደግሞ በመጠጥ ኃይልም ሊሆን ይችላል፣ ምናልባት ስህተት ሊፈጸም ይችላል። ግን ያን ስህተት ለመፈጸም ደግሞ ጭራሽ ቤተሰብ እንዳያቅ ጓደኞቿ ሌሎች እንዳያቁ አድርጎ በእንደዚህ አይነት ሁኔታ አብራችሁ 11 ዓመት ማለት ቀላል አይደለም። እንግዲህ ይህንን አደረገች የተባለው ለ3000 ዶላር ብላ ነው። 3000 ዶላር ማለት ምንም ማለት አይደለም። ነገ ከነገ ወዲያ ሰርታ የምታገኘው ብር ነው። ብታቀው፣ ብታስብበት ከዛ የበለጠ ደግሞ ጓደኛዋ ትበልጣት ነበረ። በስንት 11 ዓመት ማለት ቀላል አይደለም። በሀዘንም በደስታዋም ጊዜ አብራት የነበረች ጓደኛዋ ናት። ዛሬ ግን ለተወሰነ ወርቆችና ለ3000 ዶላር ተብሎ የሰው ህይወት የሚነጠቅበት ለዛውም፣ በስደት ስደት ማለት እንግዲህ ምን እንደሆነ ሁላችንም እናውቃለን። ገንዘብ እንዴት ተለፍቶ እንደሚመጣ ይታወቃል። እቺ ልጅ ወደ ቤተሰቦቿ ለመሄድ ልጇን ለመጠየቅ ተዘጋጅታ ያንን ብር እንግዲህ ጓደኛዬ ነው ብላ ነው ያሳየቻት። ወርቅ እንዳላት ብር እንዳላት ያወቀችው ጓደኛ ስለሆነች ነው። ይህን ድርጊት ደግሞ አድርጋ አብራ ከሌሎቹ ጋር እኩል ስትፈልግ ነበረ፣ ስታለቅስ ነበረ። የወጣው ቪዲዮ ራሱ በጣም ያሳዝናል። እውነት ለመናገር ግን እኔ እንዳየሁት ከሆነ ምንም የድንጋጤ ስሜት አይሰማባትም፣ አይሰማትም። ይቺ የለመደች ናት። በዚች ብቻ ሳይሆን ከዚህም በፊት የሆነ ድርጊት አድርጋ ያልታወቀባት ናትና። እና ሳየው ቪዲዮ ምንም የዚህን ያክል የድንጋጤ ያክል አላየውባትም። አይደለም የ11 ዓመት ጓደኛዋን እሷ እንደዛ አድርጋ በሻንጣ አውጥታ እንደ ቆሻሻ የጣለቻት ጓደኛዋ እንደዛ የሆነችባት አትመስልም እና በጣም ነው የሚያሳዝነው። እኔ ምን ብዬ ነበር እስከሚጣራ ድረስ ለምን እዛው ጉዳዩን የያዙት ተጠርጣሪ ናቸው እንጂ እነዚህ ሰዎች ወንጀሉን ላይፈጽሙት ይችላሉ ስላሉ እጄን መጠቆም አልፈለግኩም ነበር። ዛሬ ግን ከነስሟ ድርጊቱን የፈጸመችው ልጅ ፎቶዋ አውጥተው ስላየውኝ በጣም ነው ያዘንኩት። ማን ይታመናል? በስደት እኮ እንኳን አስራ አንድ አመት አይደለም፣ ድንገት የሆነ ሀበሻ ስትገናኙ አንድ ላይ ስትሆኑ፣ በቃ እንደ እህት እንደ ቤተሰብ ነው የምትዋደዱት የምትተሳሰቡት። እና ዛሬ ያንን ነገር ነው እንክትክት አድርገው ስብርብር ያደረጉት። እውነት ለመናገር በጣም ነው የሚያሳዝነው። ማን ይታመናል? ዛሬ ጓደኛ ለመያዝ ራሱ የሚያስፈራበት ጊዜ እየሆነ ነው። እንግዲህ ይቺ የ11 አመት ጓደኛዋን እንደዚህ ያሳልፋ ህይወቷን እስከ መንጠቅ። ጓዳዋን ታቃለች፣ ችግሯን ታቃለች፣ ሀዘኗን ታቃለች፣ ደስታዋን ታቃለች፣ ብዙ ነገሯን ታቃለች። ይህን ሁሉ እያወቀች እንግዲህ ለትንሽዬ ብር ብላ ማለት ነው። እኔ ቢያንስ ገንዘቡን ወርቁን ወስደው እሷን ደብድበው ጥለዋት ቢሆን ራሱ በህይወት ጥለዋት ቢሆን ምን አይነት እድለኛ ናት ብያስብ ነበረ። ይችኛዋን ራሱ አዛኝ ናት እንደዚህ አድርጋ ብያስብ ነበረ። አሁን ግን እየተደረገ ያለው ነገር በጣም የሚያሳዝን ነው። ሰው እንዳናምን፣ ሰው ጋር እንዳንቀርብ አይደለም አዲስ ጓደኛ ነባሮቹ፣ እርስ በርስ እንደዚህ ታደርገኝ ይሆን እንዴ፣ እንደዚህ ይሆን እንዴ ብለን እንድንሳቀቅ ያደረጉበት ነገር ነው እና በጣም ነው የሚያሳዝነው። ነው እግዚአብሔር እሱ ይጠብቀን፣ እግዚአብሔር ከእንደዚህ አይነት ሰዎች ይጠብቀን ነው እንጂ እናንተ ምን ብላችሁ ታስቡታላችሁ? መቼም ሁሉም ሰው የልብ ጓደኛ ይኖረዋል። በጣም የልብ ጓደኛ እንኳን ባይኖረው ቢያንስ ጓደኛ ይኖረዋል። ጓደኛውን አለማመን ማለት ነው አሁን ላይ እየተደረገ ያለው ነገርና በጣም ነው ያዘንኩት። ትናንትና እህቷን መጥታ ስትናገር ነበረ ላይቭ ላይ። ያው የደረሰባቸው ነገር ከባድ እንደሆነ፣ እንዲሁም ደግሞ የሚያሰባስቡት ለልጇ ብላ እዚህ ሀገር ሆና ባንክ ከፍታላታለች ያለችበት ሀገር ከፍታለታለች እና ባንክ ከፍታለታለች ለወደፊት እኖራለሁ ብላ ብዙ ገንዘብ አጠራቅምለታለሁ ነገ ለልጄ ብላ ያዘጋጀችለን ነበር። ግን የራሷ ጓደኛ ህይወቷን ነጥቃታለች። የእሷን ብቻ ሳይሆን የልጇንም ህይወት ነው ያጨለመችባት። ልጁ ራሱ አሁን እንግዲህ ያድጋል፣ ትልቅ ይሆናል። እናትህ በ11 ዓመት ጓደኛዋ ተከድታ ነው ህይወቷ ያለፈው ተብሎ ሲሰማ በጣም ነው የሚከብደውና እግዚአብሔር አምላክ ከእንደዚህ አይነት ነገር ይጠብቃችሁ ለወዳጅ ለዘመዶቿ እንዲሁም ለልጇ እግዚአብሔር አምላክ ጽናትን ይስጠው ነው የሚባለው። እሷ ያደረገችው ድርጊት ፈጣሪና ያው እንግዲህ ያለችበት ሀገር ህጉ በሚለው መሰረት ትቀጣለች ብዬ አስባለሁኝ። ያው ትንሽ ሀገራቸው ላይ ጦርነትም ምንም ስላለ ቤሩት ብዙ ሰላም አይደለም ሀገሩና የሚወሰነው ውሳኔ አይታወቅም። ብቻ ዋናው ነገር መያዙ ቤተሰብም እፎይ ይላል። እህቷም የተናገረችው ነገር በጣም ነው የማመሰግነው፣ በዚህ ፍጥነት እንደዚህ በመሆኑ ነው ያለችው እና አንዳንድ ጊዜ በስደት እንደዚህ አይነት ነገሮች ሲፈጸሙ ብዙ ጊዜ ድርጊቱን ያደረገው ሰው አይያዝም። በብዙ ውጣውረድ ከብዙ እንትን በኋላ ነው የሚያዘውና እቺ ግን በፍጥነት እዛውም ስለሆነች እግዚአብሔርም ስላጋለጣት ተይዛለች። እግዚአብሔር ፍርዱን ይስጣት ብዬ ነው ማስበው። ከዛ ውጭ ለወዳጅ ለዘመዶቿ፣ እንዲሁም ለጓደኞቿ አዛገር ላላችሁ ኑ ድረሱ ተብላችሁ መጀመሪያ የእሷን ሁኔታ ያያችሁ እግዚአብሔር ጽናቱን ይስጣችሁ። ሁሉም በስደት ዓለም ያለ ማንኛውም በስደትን ብቻ ሳይሆን የትኛውም ሰው እግዚአብሔር አምላክ ወጥቶ ከመቅረት እንደዚህ መጥፎ ልብ ካላቸው ሰዎች እግዚአብሔር እንዲጠብቀን ምኞቴ ነው። ዛሬ እንግዲህ ይህንን ሌላችሁ ነው የመጣሁት። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን። ሰላሙ ነው።